ወደ ማስቀናቱ ለእኔ ነገሮችን በአንድ እንዲገባኝ ለማድረግ ነው እየሞከረች ያለችውና ልቧ ሌላ ሰው የሚወድ ከሆነ ሌላ ሰው ጋር ከሆነ ያለው ልቧ የእኔ እዚህ ጋር መጡ በቃ ወረዲ ልቧ ሌላ ሰው መጦ ሌላ ሰው ጋር ሄዷል እና ከመጣው ሰው ጋር ደስ ትላለች ከሱ ጋር ነው የምታምሪው ከዳኒ ጋር መሆን የለብሽም የሚሉ ኮሜንቶችን አይቻለሁ እና ከሱ ጋር መሆን ለአንቺ ሰላም ሰጥቶሻል ከሱ ጋር መሆን ደስተኛ አድርጎሻል ሰው አምጥተሽ እኔ ላይ እንደዚህ ስላደረግሽብኝ በጣም ነው የማመሰግነው

ካላለቀስኩ ምን ላድርግ? ከዚህ በላይ ምን ምን ጋር ይሄን ያህል እንደዚህ ማፈቅረው የላስገባሽ ምን እሺ፣ ምን ላድርግልሽ? ቢያንስ ንግግር ለምን አታስተካክል? እንዳለ ይሄ አንተ ግን ማለት ነው። ማፍቀሬ ባይቆጨኝም ማንተ ማፍቀሬ ግን በጣም ይቆጨኛል። ያ የማፈቅረው ሰው አንተ ነገር ነው በጣም ሰላም ጤና ይስጥልኝ ቤተሰቦች እንዴት ናችሁ? ባለፈው በፅጌ ዙሪያ የሰራሁት ቪዲዮ ነበረ። በፅጌና በዳኔ ጉዳይ ያነሳውት አንድ ቪዲዮ ነበርና ከዛ ሀሳብ ጋር ተያይዞ አንዳንድ ቅሬታዎች ከራሱ ከፅጌ አፍቃሪ መጥቶልኛል ማለት ነው። አልጠበቅኩም ነበር እኔ በዛ ደረጃ ቪዲዮ እነሱ ጋር ይደርሳል፣ እንዲሁም ደግሞ እነሱ ሀሳብ ይሰጡበታል ብዬ አላሰብኩም። ነገር ግን እኚህ ከተመልካቹ ጥያቄና ከሚነሱ ሀሳቦች ከሚንሰራሸሩት በመነሳት ነበረ ያንን ነገር እንትን ያልኩትና በኋላ ላይ መልእክቱን ሳየው ጊዜ ነው የተረዳሁት ማለት ነው። መልእክቱ ምን መሰላችሁ ውድ ቤተሰቦቼ? በራሱ ዙሪያ ነው፣ በፅጌ ዙሪያ ነው። ፅጌን ያው ከዳኒ ጋር ያላት ነገር ምናልባት እልህ ገፋፍቷት ነው ወደዛ የከተታት እና ያ ነገር ትክክል አይደለም፣ ምናምን ብዬ ነበር ሀሳብ የሰጠሁት ማለት ነው። በኋላ ላይ ይህንን የምትመለከቱትን መልእክት እሱ አደረሰኝ ማለት ነው። ያው ትክክል ነው። ምናልባት እኛ ከምናየው አንፃር፣ ከምንረዳው አንፃር ነው ረጅም ጊዜ ወስደው አስበውበት እንደነበር እንደሆነ እኔም እንትን ነው ነበረኝ፣ ግን ለበቀል ብላ ነው የመጣችው የሚል ደግሞ እንትኖች ነበሩ፣ እውነታዎች ነበሩ። ለምን እስከዛሬ አናውቅም ነበር? የሚወደኝ ሰው አለ። እስከዛሬ ፅጌ ስትበደል ወይም ደግሞ ስትገፋ እንደዛ ከአብረሽ ጋር በተፈጠረው ጉዳይ እንደዛ ስትሆን ሂስ አልነበረም ወይም ደግሞ እንትን አላለም። ነገር ግን ከእውነቱን ለመናገር በጣም የወዳት እንደነበር ምናምን ከጓደኛው ሰምተናል ማለት ነው ባለፈው ካስታወሳችሁ እና አሁን ላይ ደግሞ የደረሰኝ መልእክት ከራ በራሱ በቴሌግራም መልእክት ልኮልኛል። እሱንም ደግሞ ለእናንተ ቀጥታ አነብላችኋል። ማስተባበል አለብህ ብሎ ነበር መልእክቱን የላከው። ይህንን ደግሞ የማደርገው ለራሱ ነግሬው ነው፣ አስፈቅጄው ነው፣ በዝርዝር እኔ የተረዳሁትን መንገድ ለእናንተ ስላስረዳው። ሰላም፣ እንዴት ነሱ? ሱሬዛ አበሻ፣ ቀደም ብዬ ቀደም ብለህ የለቀከውን ቪዲዮ በመጀመሪያ ተምኔሉን ሳየው ደንግጬ ነበር። ነገር ግን ሙሉን ካየው በኋላ ነገሩን ነው የተረዳውት አለ። እሺ ቀደም ብለ ጠይቀኝ ቢሆን ኖሮ ቀደም ብለ ጠይቀኝ ቢሆን ደግሞ ጥሩ ነበር። ነገር ግን ያው የምታውቀው ከምታውቀው አንጻር የተመለከትክበት አንግል ጥሩ ነው። ነገር ግን ፅጌ ላይ የተረዳህበት መንገድ ትክክል አይደለም። ፅጌ አሁን ላይ የድሮ አይደለችም፣ በፍጹም ዳኒ ለማብሸቅ ሆነ ለማናደድ ብላ አይደለም። በፍጹም ልቧ ሶሪ ዳኒ ለማናደድ ወይም ለማብሸቅ ብላ አይደለም። በፍጹም ልቧ ነው የቀረበችኝ። ጊዜ ቢወስድም ተነጋግረን ተቀራርበን የጀመርነው ህይወት ነውና፣ በፍጹም ዳኒል ለማብሸቅ ተጠቀመችበት ስትል የሰራው ቪዲዮ ፍጹም ስህተት ነው። ጓደኛዬ ወደ ሚዲያ መምጣቱ ስህተት ቢሆንም ለእኔ ከማሰብ ነው ብዬ አስቤዋለሁ። ሁሉም ለፍቅር ሲባል የሆነ ነው። እና ከቻልክ ጽጌ ላይ ያላችሁን ግምትና ሐሳብ ብትቀይሩት መልካም ነው፣ እናመሰግናለን ምናምን አለኝ። ያው ትክክል ነው። እኔ ጽጌ ላይ ክፋት ኖሬ ምናምን አለን። ጽጌ እንወድሻለን። እውነት ለመናገር ሁላችንም የተለየ እንትን ኖሮን አይደለም። ከዳኒ ጋር ግን በነበራቸው ነገር ድንገት ሰርፕራይዝ ስለሆነ ነው ፍቅረኝን ይዤ መጣው ምናም ብላ ድንገት ሰርፕራይዝ ስለሆነ ነው እንደዛ ያልነው ነው እንጂ፣ እኔ ካሷ ጋር ያላችሁ ነገር ሪል ይሁንም አይሁንም የኛ የራሳችንን ምልከታ ነው። ግን አንተ ደግሞ ተወዳት እንደነበር ታፈቅራት እንደነበር ደግሞ ከዚህ ቪዲዮ ነው የተረዳሁት እኔ እንዳየሁት እንዳየሁትም ከሆነ ካያው እኔም ከቀረበልኝ ቪዲዮ ደግሞ ከኛም ከተመለከት ነው አንፃር ነው ብትረዳው በጣም አሪፍ ነው እንጂ ከዚህ ቀደምም ታስታውሳላችሁ እንደዚሁ ሰው ይዛ መታ ምናምን ትንሽ ብሽሽቅ ነገሩ ስለነበረ ነው ያንን ነገር የተረዳ ነው። እና ጓደኛውም ቀደም ብላችሁ ከሰማችሁት ጓደኛዋም የእሷም ጓደኛ በዛ መልኩ አልተመለከተውም ነበር ማለት ነው። ስለዚህ በእነሱ ጉዳይ ላይ ቀደም ብዬ እኔም የሰራሁት ቪዲዮ ነበረ። በፍጹም እነሱ አንድ ላይ ፍቅረኛሞች ሆነው ታይተውም አያውቁም ሲጀመር ዳኒና ጽጌ ፍቅረኛ ሞች ሆኖም ታይቶም አይታወቁም ነበር ሲጀመርም ማለት ነው። ሰው ስለዚህ አንዳንዶች ስለተንጫጫቸው ወይም እንደዚህ ስላላችሁ እንደዚህ ስላላችሁ ሳይሆን እኛ ጽጌን ከጥላቻ ምንም አይደለም። ነገር ግን ሴት ልጅ ግን ከቆረጠችም ታመረረችም በጣም በጣም አደገኛ እንደሆነ ነው ለማሳሰብ የሞከር ነውና ጽጌያ ወሰናኔ ነገር ያመጣችሁና ሁልጊዜ ስትገፋ ነበር ምን በዳኒ ስትገፋ በቃ እኔን ተይ እኔን። ከዚህ ቀደም እንዲያውም የነበረውን ቪዲዮ አይሳይቻችኋለሁ በቃ ሁል ጊዜ እኔ ለእሷ ጋር ያለኝ ነገር እህትና ወንድም ነው ከዛ የዘለለ ነገር የለኝም የሚለውን ቪዲዮ ራሱ አምጥቼ ለእናንተ ምስክርነት አሳይቻችሁ ነበር ማለት ነው። ነገር ግን አሁን እንዳልከው እሷ እንደዛ ብላ መጣች ያልኩበት ምክንያት እኔ አሲጀመር እንደዚህ አይነት ነገር አልወጣኝም። ሜቢ ለማናደር ሊሆን ይችላል ነው ያልኩት፣ እንደምናልባት ነው። ነገር ግን ያው ኮሜንተም ላይ ገብታችሁ ካያችሁት፣ በጣም ከቆረጠች አንዲት ሴት አምርራ ነገሮቹን እንትን ካለችው ሁሉ ነገር ይቆማል። እና ያው በዳኒ ላይ የሚጨክን አንጀት አላት ብዬ በፍጹምም አላስብም። ሲጀመር ትጨክናለች በዚህ ደረጃ ይቆራረጣሉ ብዬም አላስብም። ነገር ግን ሜቢ ነገሩን ሶስቱም ይፈቱታል ብዬ ነው የማስበው። ግን የእሷ ማምረርና እና የእሷ ደግሞ ቁጭት እናንተም ተመልክታችሁታል ማለት ነው እና ወዳጄ ከዚህ ቀደም የእሱ ጓደኛ ደውሎ ያለኝንም ያንን ነበረ ከሰማችሁት ካስታወሳችሁት። በጣም ይወዳት ነበር ይሄ ልጅ። ስለሚወዳት አሁን እድል ልስጠው ብላ በእልህ ከዳኒ የጠበቀችው ነገር ነበር። ያ ነገር ስላልመጣ እድል ልስጠው ብላ ነው የመጣችው። ዳኒ ተመሳሳይ ጊዜ አሁን ለአራተኛ ጊዜ ይሆናል እንግዲህ ፍቅረኛ ብሎ ይዞ ሲመጣ ማለት ነው። ለአራተኛ ጊዜ ሊሆን ይችላል። ስለዚህ በዛ መንገድ ብናየው መልካም ነው እንጂ እኛም ከክፋት አይ ወይም ደግሞ እኛ ጽጌ ላይ ጫና ለማሳደር ምናምን አይደለም። እሱን ፍርድ የሚሰጠው ተመልካቹ ነው ፍርዱን ለተመልካች ነው መተው ያለብን እኛም ማለት ነው። እና ውድ ቤተሰቦቼ ከዚህ ቀደም ባለፈው ልጁ የተናገረውንም ለምስክርነት የኛው ብቻ ሳይሆን ልጁ የተናገረውንም እንስማው። የእሱ ጓደኛ ማለት ነው፣ የፅጌ ጓደኛ በደንብ የወዳት እንደነበር፣ ጽጌ እኔ ማቅረብ የነበረ እውነታውም ደግሞ እንደዛ ነው፣ እሱ ሲናገር የነበረው ማለት ነው። ያው ቪዲዮ ነ እኔ ዳኒ እንትና ፅጌ ዳኒ ለማስቀናናት ብለህ ነው መሰለኝ ከእንትና ጋር ከበጽ ጋር ቪዲዮ ሰርታ ነበር። እሺ አዎ፣ ተደገ ሁለት ቪዲዮ ነው ምናምን ሰርተዋል። አዎ፣ ትንሽ ችግር ተፈጥሮ ምናምን። እኔ ደግሞ ያው በዚህ ጓደኛ ነው ከበፊት ጀምሮ፣ አሁን ትንሽ ስለተራራቅን ነው። እሺ፣ ያው የሆነ ነገር ተፈጥሯል። እና እኔ ደግሞ መጀመሪያ ሰ የምር መስሎኝ ነበር። አይ፣ እሺ፣ የምር አይደለም እንግዲህ ሰምታችሁ ውድ ያለው ነገር ከንቶን አንጻር ልጁ አፍቃሪዋ ነው። እኛ አንተ ማፍቀር አልካርንም፣ ነገር ግን የጽጌነት ጥርጣሬው ስለከተተን ነበር። ያው አሁንም ስለምትወዳ ስለምታፍቅራት ሊሆን ይችላል፣ አሁን እንደዛ ያልከው። ስለዚህ እኛ እሱ ላይ ጣልቃ መግባት አንፈልግም። ያው እናንተ ሰላም እንድትሆኑ ነው ካለን ምኞትና ሀሳብ የመነጨ ነውና፣ በመጨረሻም ግን በስነስርዓት የዳኒ ስሜት ከዚህም ቀደም ከነበረው ከዚህ ቀደም ካስታወሳችሁ ቤት መጥቶ ጽጌ ባለችበት ብዙ ነገር እሷ ለማነጋገሩላ ስትሞክር ነበር። ስለዚህ እኔ ጽጌና ዳኒ በፍጹም ይጣመራሉ ብዬ አላስብም። አብረው ብዙ ዘመን ሄዷል፣ ብዙ ዘመን አሳልፏል። ነገር ግን እኛ በተረዳ ነው መልኩ አይደለም ፍቅር እንደዚህ አይቀን እንትን አይባልበትም። እና እነሱም ይህን ነገር ያስተካክሉታል ብዬ አስባለሁ። ይህ ነገር እኔም ይስተካከላል ብዬ አስባለሁ። እኔም ያው ይቅርታ ጠይቃለሁ። ወንድሜ ካጠፋው ወይም ደግሞ ስህተት እዚህ ነገር ላይ አለ ብለህ የምታስብ ከሆነ እኔም ካጠፋው ይቅርታ ለመጠየቅ ዝግጁ ነኝ። ም ሶ ሶሪ በጣም ይቅርታ ጠይቃለው ነገር ግን ጓደኛ ግን የተረዳውና ያመነበትን ነው የተናገረው። እና ጽጌም በእርግጠኝነት አንድ ላይ ልትሆኑ ልትሽሉ ትችላላችሁ። ለማናደር ነው የተባለው ላይ እኛ በእርግጠኝነት ሆነን ለማናደር ነው አላልንም። ስለዚህ በዛ መንገድ ብታየው ጥሩ ነው እንላለን እንጂ እኛም የተለየ ክፋት ኖሮን አደለም። እንወዳችኋለን። በርቱልን። ሱራ ዛበሻ ነበርኩኝ። አሁንም አሁንም በአዳዲስ ጉዳዮች በአዳዲስ ሀሳቦች እናንተ በምታንሸራሽሩት ተደመጣለ አዳዲስ ታሪኮችም የደረሱኝ አሉ። ነገር ግን ያው ይዣቸዋለሁ። ብዙዎች የአንድን ሰው ችግርና ጭንቀት መስማት አይፈልጉም ብዬ አስባለሁ። ከዛም የመነጨ ይማራል እና ቢማሩበትና ቢጠቃቀሙበት በጣም ጥሩ ነበር። ነገር ግን እስኪ በተለየ መንገድ ለማምጣት ይዤ ለመምጣት ሞክራለሁ። ለምን ይሄ ጉዳይ ሁላችንም ይመለከተናል የሁላችንም ታሪክ ነው ብለን ስለምናስብ ነው። የሁላችንም እህቶች ታሪክ ነው ብለን ስለምናስብ ነው። እና እኔም የማቀርበው እናንተ እንድትማሩበት፣ ኦልሬዲ ስህተቱ እስካላችሁ እንድትጠረጠሩ፣ እዚህ ጋር መቆም አለበት እንድትሉ ነው እንጂ ይሄ የተለየ ፌበር አስቤ ወይም የተለየ እንትን ለማድረግ አስቤ አይደለም። ብዙ ተደራሽ አይደለም፣ ብዙዎች ጋር ደግሞ መድረስ አለበት ሀሳባችን እና ከዛ አንጻር ነው ያዝ ያደረኩት። በተለየ መልኩ ደግሞ ይዘን ለመምጣት እንሞከራለን። ሱራዛ በሻ ነበርኩ ባይ